ቤዜዬ እንግዲህ ገጠር ገብታለች ማለት ነው። በጣም ነው ያማርባት። በነገራችን ላይ ውዶች ቅድም ቪዲዮ ሰርቼ ነበር፣ ለሚና ጠፋሽ እንዳትልኝ እንግዲህ። የሚቀኛ አይጠፋም ማለት ነው። ምን አረጉ፣ ዩቱቡ እንዳይቆጥር ዶላር እንዳይቆጥር ተደረገ ማለት ነው። ፕራይቬት አረኩት ለዛ ነው አጠፋውት። ለሌላ ነገር አይደለም ማለት ነው። እውነት ስናገራቸው ስለማይዋጥላቸው ጋይስ አጥፍቻለሁ ማለት ነው። በአብሬሽ ዙራ እየሰራውት ቪዲዮ ጠዋት ማለት ነው። ወዳ ነው አጠፋውት፣ ለምን ዩቲዩብ እንዳይቀጣኝ። እኔ ብዙ ስቃይ ስላየው በዩቲዩብ ማለት ነውና፣ ለዛ ነው አጠፋው ለማለት ፈልጌ ነውና። የእኔ ውዶች እንግዲህ ቤዝዬ ትላንትና እንግዲህ ከማርኬናት ጋር ታወቃ ነበር። ማርኬናት በጣም ነው መውዳት በነገራችን ላይና እንግዲህ ሁለቱም ደንግጦ ነበረ ታውቋል። በጣም ደስ ይላል እውነተ ለመነገር ቤዜዬ በጣም ተረጋ ረጋ ያለች ሴት ናት። በጣም ውበት ያላት የተረጋጋች ልጅ ናት። በቃ እንደ ሌላ ሴቶች አይደለችም። በነገራችን ላይ ቀስ ብላ ነው የምታወራው። ስታወራ ራሱ ሥርዓት ያላት ልጅ ናትና እንግዲህ ፈሽ ፈሺ ያሉ ነው ማለት ነው። በጉራጌ አገር በገጠር ማለት ነው። ዛሬ ቪዲዮ ለቀቅልናል። በኢንስታግራም ነው አገኘሁት። በቤዚ ቤት ማለት ነው። ይሄ ፎቶ በጣም ነው ወደድኩት። በጣም ማለት ነው። አምርም ጋይስ፣ እንደውም ይሄ ልብስ ያምራል። ከዛ ከቢጫ ማለት ነው። ይሄ ልብስ ያምራል። እኔ የምላችሁ ማለት ነው እስካሁን የወንዶች አላየሁት የምጉራጌ አለባስ ማለት ነው። እነ ማርኬ ማንም ለብሶ አላየሁትም እና የወንዶች የለም እንዴ ጋይስ፣ የወንዶች የለም ያለ ይመስለኛል ግን ሲለብሶ አላየሁትም። ለዛ ነው እኔ ውዶች። ማርቲም ለብሶ አላየሁትም። ማንም ሲለብስ አላየሁም። ለማንኛውም በጣም ነው አማረባቸው። ከዓይና ያውጣቸው። እኔ ውዶች